መንፈስ ቅዱስ ከሚጠራባቸው ስሞች አንዱ ጰራቅሊጦስ ነው። ያም ማለት ደግሞ የሚያጽናና፣ የሚመክር የሚረዳ፣ የሚታደግ ትርጉም አለው። አጽናኝም የተባለው ጌታ ኢየሱስ ክርስቶስ ነው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነና አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ተናግሯል። በሌላም በኩል ደግሞ እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እንዲል ዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ከ15 እስከ 16። ጰራቅሊጦስ የሚለው የመንፈስ ቅዱስ ስም ነው። ያም ስም የሚያጽናና የሚመክር፣ የሚረዳ፣ የሚታደግ መሆኑም ከማሳየት በላይ ፍጹም አካል ያለው አምላክ እንደሆነ አመላካች ነው። ቅዱስ ዮሐንስ አፈወርቅ ጰራቅሊጦስ ማለት መሪ፣ አጽናኝ፣ ረጂ ማለት መሆኑን በስፋት ካስተማሩ ሊቃውንቶች መካከል ተቀዳሚ ሆናል። ጰራቅሊጦስ የተባለው መንፈስ ቅዱስ ነው። ሐዋርያት ቅድስት ቤተክርስቲያን በመንፈስ ቅዱስ ያላትን እምነት ስትገልጥ ወንአምን በመንፈስ ቅዱስ እግዚኦ ማህያዊ ዘሰረጸ እምአብ ንሰግድ ሎቱ ወንሰብሆ ምስለ አብ ወወልድ። በመንፈስ ቅዱስ እናምናለን እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከወልድ ጋራ ባንድነት እንሰግድለታለን፣ እናመሰግነዋለን የሚል ነው። እግዚአብሔር መንፈስ ቅዱስ የቅድስናም ምንጭ ነው። አባ ጊዮርጊስ ዘጋስጫ ወመንፈስ መንፈስ ቅዱስ ነቃ ቅድሳትየ የመንፈስ ቅዱስም ስም ቅድስናዬ መገኛ ነው በማለት መጽሐፈ ምስጢር ላይ ገልጾታል። ቅዱስ ቫሲሊዮስ በቅዳሴው ሃሌሉያ ቅዱስ መንፈስ ቅዱስ ጰራቅሊጦስ መንጽ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስ ንጹህ፣ ክቡር፣ ልዩ ነው በማለት አምላካዊ ስሙን አጥርቶ አመስግኗል። ቅድስት ቤተ ክርስቲያን ዕለት ዕለት የምታከብረው ስርዓተ ቅዳሴ መጽሐፈ ቅዱስ የሚናገረው ነው። ሊቃውንተ ቤተ ክርስቲያን ሊያጽናኑ የሀዲሳን ሊናገሩ ሲሰባሰቡ በመካከላቸው ተገኝቶ ውሳኔ ያስወስናቸው የነበረው እግዚአብሔር መንፈስ ቅዱስ እንደሆነ ሲገልጡ ጰራቅሊጦስ የተባለ ስሙን ጠርተው እንዲህ ብለዋል፤ ወሃሎ ምስሌ ሆሙ ህቡረ መንፈስ ቅዱስ ጰራቅሊጦስ የሚያጽናና የሚያጸና በቅዱስም ጉባኤያችን ነበረ። መጽሐፈ ምስጢር። አሁንም ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ እመቤታችን ቅድስት ድንግል ማርያም፣ ዐሥራ ሁለቱ ደቀ መዛሙርት፣ ሰባ ሁለቱ አርድእትና ሰላሳ ስድስቱ ቅዱሳን አንስት በኢየሩሳሌም ከተማ በአንድነቱ ነው በጸሎት ይተጉ ነበር። ጌታችንም በሚያርግበት ጊዜ እነሆ አባቴ የሰጠውን ተስፋ እልክላችኋለሁ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ሲል ለሐዋርያት በሰጣቸው የተስፋ ቃል መሠረት አረገ። በአስረኛው ቀን መንፈስ ቅዱስ ልኮላቸዋል። ሉቃስ 24 ከ48 እና 49 ቁጥር ላይ ይናገራል። ሁሉም በአንድ ቦታ ተሰባስበው ሳሉ አንድ አውሎ ነፋስ ያለ ድምፅ ድንገት ከሰማይ ወርዶ የነበሩትን ቤት ሞላው። ከዚያም የተከፋፈሉ የእሳት ላንቃዎች በሁሉም ላይ አረፉባቸው። በዚህ ጊዜ ሁላቸውም መንፈስ ቅዱስ ባደላቸው መጠን በየሀገሩ ቋንቋ ሁሉ ተናገሩ። የሐዋርያት ሥራ ምዕራፍ ሁለት ከቁጥር አንድ እስከ አራት ጌታችን መንፈስ ቅዱስን ለሐዋርያት የላከበት ይህ አብይ በዓል አስራቱን በኩራቱን ቀዳሚያቱን ካህናት ኦሪት የሚቀበሉበት የብሉይ ኪዳን በዓል ሰዊት ተብሎ ይከበር ነበር። በአዲስ ኪዳን ደግሞ ቅዱሳን ሐዋርያት መንፈስ ቅዱስ የተቀበሉበትን በዓለ ሰዊት ምትክ በዓለ ጰራቅሊጦስ ተብሎ ይከበራል። የበዓለ ትንሣኤ የአይሁድ መነሻነት የአይሁድ የፋሲካ በዓል ማለትም ከግብፅ እስራኤል ከሞት የዳኑበትን መታሰቢያ በዓል እንደሆነው ሁሉ በዓለ ጰራቅሊጦስም መነሻው ይህ የአይሁድ የፋሲካ በዓል ነው። የአይሁድ ፋሲካ ከተከበረ ከሰባት ሳምንት በኋላ በሃምሳኛው ቀን የሩቆቹ ከከተሙበት መጥተው የቅርቦቹ ከተሰባሰቡበት ተገናኝተው ለበዓሉ ፍጻሜ የሚሆነውን በዓለ ሰዊት ወይም የእሸት በዓል ያከብሩ ነበር። ሐዋርያት በጽርሐ ጽዮን ተሰባስበው ተሰባስቦ ሳለም መንፈስ ቅዱስ በሳት አምሳል ወርዶ ሰማያዊ ሀብትን፣ እውቀትን፣ ጸጋን አድሏቸዋል። መንፈስ ቅዱስ ከወረደላቸው በኋላም አእምሮ ጎልመሰዋል፣ ጥበቡን ቋጥረዋል፣ ጽኑዋን ሁነዋል። ለስብከተ ወንጌል የሚፋጠኑበትን ለሰማይትነት የሚዘጋጁበትን ልቦና አግኝተዋል። ቀድሞ ይናገሩት ከነበሩት ቋንቋ በተጨማሪ ሰባ አንድ ቋንቋዎች ተገልጠውላቸዋል ሚስጥራትን በልዩ ልዩ ቋንቋ መተርጎም ጀምረዋል ሐዋርያት በየሀገሩ ቋንቋ ሲናገሩ የሰሙ በዚያ የነበሩ ሰዎችም በሐዋርያት ተገርመው አንዳንድ የአይሁድ ወገኖች ግን በሐዋርያት ላይ ያዩት ክስተት አዲስ ስለሆነባቸው ጎሽ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ እያሉ ሐዋርያትን ያሟቸው ነበር። ቅዱስ ጴጥሮስም ይህንን ሐሳባቸውን በመንፈስ ቅዱስ አውቆ ሰክረዋል የምትሉ እናንተ የምትጠራጠሩት አይደለም፣ ጊዜው ማለዳ፣ ሰዓቱም ገና ሶስት ሰዓት ነውና ገና በነቢዩ ኢዩኤል ከዚህ በኋላ እንዲህ ይሆናል። መንፈሴን ለስጋ ለባሽ ሁሉ ላይ አፈሳለሁኝ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ ተብሎ የተነገረው ይፈጸም ዘንድ ይህንን ድንቅ ታምር እናያለን። እናንተ የሰቀላችሁት ክርስቶስ ነው በማለት በሰፊ ትምህርት ወንጌል ሰጥቷል። ትንቢተ ኢዩኤል ምዕራፍ ሁለት ላይ የሚናገር ቃል ነው። በትምህርቱም ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት አምላክ ወልድ አምላክ ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን፣ ማረጉን፣ ዳግም በክብር በምስጋና መጥቶ በሕያዋንና በሙታን ላይ የሚፈርድ መሆኑን በሐዋርያት እንደሚመሰከርለት በአይሁድ ፊት አሰምቶ ተናገረ። ቅዱስ ጴጥሮስ ትምህርት የተማርኩ አሕዛብም እናንተን ላስተምር ነው በጠየቁት ጊዜ ከክፋታቸው ተመልሰው ንስሐ ገብተው በኢየሱስ ክርስቶስ ስም እንዲጠመቁ ነገራቸው። ቅዱሳን ሐዋርያት በዚች ቀን በሶስት ሰዓት ኢየሱስ ክርስቶስ ጰራቅሊጦስን ልኮልናልና በላያችን ኃይል ሞላ። ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያውና በሙታን ይፈርድ ዘንድ ሥልጣን እንዳለው አዲስ ቋንቋ ተናገርን በማለት በዕለቱ ያዩትን የተደረገላቸውን እንዲሁም በዓሉን ከመሰከሩ በኋላ ይህንን በዓል ማክበር እንደሚገባ አዝዘዋል። በዚህ ወቅት መጾምና ማዘን ተገቢ አለመሆኑን ተናግረዋል። ቅዱሳን ሐዋርያትም ከአብ የሰረጹ የሁላችንም መማጸኛ የሚሆነውን ዓለምን ሁሉ ያዳነም ከአብና ከወልድ ጋር ህሉ የሚሆነውን መንፈስ ቅዱስ ላከልን። መንፈስ ቅዱስ ጰራቅሊጦስም አንድ ነው ብለዋል። በሌላው በነቢዩ ዳዊት ስለ መንፈስ ቅዱስ መንፈስ ክን ከን ያታርቅ ዳግመኛም በሰውነቴ እውነተኛ መንፈስ አጽናልኝ ከሁሉ በሆነ መንፈስ ቅዱስ አጽናኛለ በማለት አባ ጊዮርጊስ ዘጋስጫ መንፈስ ቅዱስ ጰራቅሊጦስ አጽናኝ መካሪ መባሉን አስተምሯል። መዝሙር 50 የቁጥር 1 እስከ 12 መጽሐፈ ምሥጢር አባ ጊዮርጊስ ዘጋስጫ በባለ 50 ምንባብ ላይ እግዚአብሔር መንፈስ ቅዱስ ጰራቅሊጦስ ስለተባለና ተስፋ በተሰጣቸው በአምሳኛው ቀን ወርዶ ስለሰራው ስራ እንዲህ በማለት ያብራላል መንፈስ ቅዱስኒ የተሰምየ ጰራቅሊጦስ ዘንበለ አመ ይየሎሙ እግዚኦ ኢየሱስ ላርዳይሁ ኢፌኑ ለክሙ ካልእ ጰራቅሊጦስ ጰራቅሊጦስ ብሂል ናዛዚ ብሂል በነገረ ጽር መንፈስ ቅዱስም ጌታ ኢየሱስ ደቀ መዛሙርቱን ሌላኛውን አጽናኝ እልክላችኋለሁ ከማለቱ በፊት ጰራቅሊጦስ አልተባለም። ጰራቅሊጦስ ማለት በጽርዕ ቋንቋ አጽናኝ ማለት ነው። ስለምን አጽናኝ የተባለ? ደቀ መዛሙርቱ ወልድ ካረገበት ቀን ጀምሮ ጰራቅሊጦስ እስከወረደበት ቀን ድረስ ያለቅሱ ነበርና፣ ስለዚህም ወልድ መንፈስ ቅዱስ ጰራቅሊጦስ አለው። የስሙ ትርጓሜ አስቀድመን እንደተናገር ነው አጽናኝ ማለት ነው። በዓለ ጰራቅሊጦስ የሚከበረው ርደተ መንፈስ ቅዱስን መሰረት በማድረግ በመሆኑ ምክንያት ጸጋ መንፈስ ቅዱስ መቀበል ነው። በዕለቱም በኢየሩሳሌም በተባለችው ቤተ ክርስቲያን ስለመጽናናት ከግለኝነት ይልቅ መንፈሳዊ አንድነት ስለማስቀደምና ስለመጸለይ እንማራለን። በዓለ ትንሣኤው በቸርነቱ በሰላም እንድናሳልፍ ፈቅዶ እስከ ዛሬ ድረስ ስለጠበቀን አሁን ደግሞ በጾም በጸሎት ነን እርሱን የምናመሰግንበት ወቅት ስላመጣልን አምላካችን ልዑል እግዚአብሔር ስሙ ለዘላለሙ ይመስገን ይክበር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።